አሰላም አሌይኩም ራህመቱላይ ወበረካቱ የእኔ ቤተሰቦች እንዴት ናችሁ? ሰላም ሰላምላችሁ፣ እንዴት ዋላችሁ? የምር አሁን መግባት የሌለብኝን እንደው እኔ እንጃ። አንዳንዴ ይሄ ሚዲያ እንደው ያስተነፍሳል ደግ ነው መሰለኝ። የምር በጣም አሳዘነኝ ይሄ ልጅ ማለት ነው ተምንም በላይ ተሙዬ። እኔው እንዲሁ በጣም ስሜቱን ታስበው ነገሩን እኔ ለምን እንደው አላውቅም። ለምንድነው አበሳቸው የበዛው ግን ለዝብብ ለደሃው ለሚስኪኑ ወንጀለኛን እያጋለጡ በሰጡን ሁሌ ለምንድ ነው መከራቸው የበዛባቸው? የአቤልና የዚህ ልጅ ስቃይ ደግሞ በጣም ተምንን በላይ ተመጥን በላይ በዛ ማለት ነው። አስባችሁታል? ምን አይነት በተሰብ ውስጥ እየተህለ መከራ እናያለን። ምን አይነት አስተሳሰብ ነው? ሰው ቅንጭላቱ አንጎሉ ምንድን ነው? ለምንድ ነው ይሄ ልጅ እንዲ የሚያደርጉት? እን ምን ነውራለሁ? ምን ችግር አለው? አያትነን ብለው ቢያሳድጉት አያትነን የት ይደርሳል? አያት ልጅ ነው እና ነው የምር፣ በጣም ያሳዝናል። አያት ህነን ቢሉት ምን ችግር አለው? በእርግጥ በርግጥ በርግጥ 28 ዓመት ቅርብ ነው አሁን እኮ ነው። እኔ የሚካበድ አይደለም ራሳቸውን ጣሪቅ አድርገው የሚያወሩት ሰዎች በጣም ይከብዳሉ እንጂ ማነው በእርግጥ በፊት ቂጥኝና ጊ ቃላ በጣም ያስፈራል ይላሉ። ክብራችንን ተነካን ምናምን ይባላል ይላሉ። ተወለድ አይደልኝ ተተወለድ የታደገ በኋላ ይሄ ልጅ ቢያንስ አስር ዓመት በኋላ ምናምን እኮ እናትህ ማዕዛ ናት፣ እኛ አያቶችህንን፣ አባትህ ጠፍቷል ጥሎ እንደዚህ አርጎ ቢሉት ምን ችግር አለው? ምን ችግር አለው? እስካሁን ድረስ ጅባጥ ቤት የሚጫወቱበት ማዕዛ አባትህ ልጅ ትልቅ እህትህ ናት፣ እኔ ወላጅ እናትህ ነኝ። ለምን ይህኛው አባት አይደለም? አባት ሙቷል። ተኔ በጣም ከባድ ነው። ተው ከባድ ነው። ተው አረ ተው። በሰው ላይ እንዴት ጢባጢቡ አትሱሩ እሺ ኦኬ፣ አሉ መሰላቸው። ሸሸጉ ሊቃናንለውን ብለው አሳድጉት። ታዲያ ለምን ለምንድን መታገቱን ምን አስፈለገ? አባት ተብዩስ አባት ተሆነ አባትነቱን ታወቀ፣ በግልጥ መቶ እንደዚህ እንደዚህ ነው መወለድን መለህን አላውቅም ነበር እንደዚህ ነው ብሎ ለምን በግልጥ አይመጣም? አያት ተብዮስ ለምን ማሳሰር እሱን ማሳገት አስፈለገ? ሴትዮቱን ለምን ማሳገት አስፈለገ? እናት ተብዮትስ እናት ተብዮትስ ማዛዝ ተብዬው እናት ተብዮትስ ተሙን ለማሳገት፣ ለማስደብደብ፣ ለማሰቃየት ምን አስፈለገ? በማያውቀው ነገር አስባችሁታል ቤተሰብ። ይሄ ልጅ እንግዲህ የመዓዛ ልጅ ነው። ይቺ ሴትዮ ደግሞ የመዓዛ እንጀራ እናት። ግን እሷ አሳምራ ልጅ ብላ አቅፋ አሳድገዋለች፣ በእርግጥ አሳደገችው

አባቴ ታላልህ ደግሞ ታይዋለሁ፣ ሁኔታውን አንተም ደግሞ አባቴ እንደዚህ እንደዚህ ነው አባቴ ታልክ አስጠጋው። ልጅ ልሁን ታልካ፣ ለዛም መብት ነው ታም። በኋላ እኛ አያት ነን እናሳደግንህ። ማን እንገደለ አግቶ ማሰያቱ ምን አስፈለገ? አግቶ ማስቲብ ደም ምን አስፈለገ? በማያውቀው ነገር እቺ ሴትዮ ዩ መታገት ለምን ትወኪ? ሴት ዩ ቱ ሶይ የምታውቀው ነገር የሆነ ስራዋ ነው የምታውቀው ነገር። ይኑ አሳደገች ወይ ያሳደገው፣ በርግጥ ሽሽጋውን ምን አመጣው? እውነት መቼም ተደብቃ አትቀርም። አሁን የዚህን የልጅ ስሜት አስባችሁታል? ስንቱን ይችለዋል? የምር የጀርባው ቁስል ሳይ ዛ ሁለታ ተደብድቦ ወጣው ቁስል ሳይድል እናት የታገተሽ ብሎ ደግሞ መከራውን እያየን እንደገና ሌላ ሚስጥር ደግሞ አጋሽ እናት ተብዮ ማእዛ ተብዮ እናትንም እናትያ እናትያዋንም ልጇንም ልጇን ማገት ምን ማለት ነው? ይህ እንቅልፉ የሚያሳሳል በብር እንትና ተግታ ሷ ብሎ ብር ከየከፈለች ለአጋሽ ያሳግት እንደ በድ እናት ትባላል። ያህለች እርኩስ መንፈስ መንፈስ እርኩስ ወላሂ በጣም ሲመታ አምኖ የሆነው ልጁ በጣም ተናደድ እኔ እንጃ ምን እንደሚሆን እራሱ መላው ጠፋው። ሴትየቱን ለማነቅ ፈለገ። ኢንሻላ እና ውዲ ቤተሰቦቼ መለላችሁ ፈልጌ ነው እንግዲህ አያቱ ነው ነው የምትለው፣ አሁን እንደ የምትለው ተሆነ አያትህ ነው ባሌ ነው ነው የምትለው፣ የዚህ ልጅ አያት ማለት ነው እንዴ። አባቱን ፈልጎ ሰው ሀገር አፈላልጎ ልጅ አለህ እኮ ልጅ አለህ ተኔ ልጅ የሚወለድ ልጅ አለህ። አስባችሁታ። ኦኬ፣ ይበለው። ለምን በስነ ስርአት ልጁን እንደዚህ እንደዚህ ነው እናት እንደዚህ ናት፣ አባቱም እንደዚህ ነው። እኛ አሳደግነ አያቶችነን ለምን በስነ ስርዓት ቀን ብለው አያስረዱትም? ይሄ ልጅ በእንዲህ አይነት በሚዲያ ላይ እንደዚህ አይነት መርዶ ተማስረድያል። ሴቱ ልጅ እኮ ለፍታበት አለ ያሳድገዋለች፣ ልጇ ነው አለመውለዷ አይደለም። እንግዲህ አርባ ቀን ሳይሞላው አርባ ቀን ሳይሞላው ክርስትና ሳይነሳ ጀምራ ተጡት ከዚህ መጥላ ያሳደገች ሰውና፣ እሱ ደግሞ የሚጠጋት እሷን ነው። በነገራችን ላይ አሁን ያችን አይጠጋም ብትለው ቢሉት እንኳ ራሱ ለምን ይሄ ይሆናል?

እናቴን አገተች አብሮ ማለት ነው። እሷ ግን ውስጠ ሚስጥር አላት እነሱ ሚስጥር አላቸው ሁሉም የማይገባህ ሚስጥር አለ። ልንገር ካሜራ ማጥፋ ልንገር አንተ ማታቀው ሊበቀች ነገር አለ ብላ ቁጭ አረገችልህ ካሜራ ጽታ። ወይ ነው ከባር ነው ምን ከባር ነው ከብድ ያለ መሆን የሌለበት ነገር አይምሮ የእንትና የኪያ አክስትና አጎቶችና አክስትና አጎት የሰሩት ስራና እኒህ ሰዎች የሰሩት ስራ ተመሳሳይ ነው። ባለዲያውን ባልተቤቱን ሳይጠይቁ ለማገትና ለመል መሻማት ምንድን ነው? መጀመሪያ የዛኔ ፍቃድ ቃል መጠየቅ አለባቸው እኮ እንዴ። ይሄ ልጅ ጠይቀውት እንዚ እንደዚህ ብለውት አልቀበልም አሻፈረኝ ሲል እሱን ለማሰር ይችላሉ፣ እሱን ለማገት ይችላሉ። ተመሰላቸው ሲሆን ፈቃዱ ነው። ተቀኑ ያንን ተዛ ቲያብትባቸው

እናቴ ናፊ እች ያሳድገው ሊቀለጠ ነው ይባላል። እንዲያው ከበር አይላትም። እሱ እዲግብን ነው እንትን የሚለው ለስሙ ግን፣ ወይ ይደርስባቸዋል። እቺ ሴትዮ እንግዲህ የሰው ሰው ስለሆነች አስባችሁታል። የሰው ሰው ስለሆነች ባልዮን ጋር ስለተፋታች በፍቅር አብሪያ ነበር። ፍቅሩ አልቆ ስትፋታ እንግዲህ አልሰጥም ብላ ነው የሁላ ነገር እዚህ የደረሰው። ይች ሴትዮ ደግሞ አዎ አልሰጥም ብትል ሀቋ ነው ሴትዮ ማለት ነው። ለምን ለፍታ ሳድጋ ላይ የሰው ሰው ነው ተወቆ ይወስዱብኛ ብላ። እነሱ ያቆይ ለምን ይቀራረባሉ፣ ያወራሉ። ማዕዛም ተቀርባታል። እናቴም ብሏል። እነሱ ለምን አያስረዱ? ልጅ አይደለም እኮ ነብስ አውቋል። እንግዲህ ዛሬ እናቱ ማዕዛ፣ ፍቅረኛው፣ የፊታይ የመጀመሪያ ይቱ፣ የራሱ ካሜራማን ተመልከቱ እንግዲህ ነገሩ መውሰብሰቡ እኒህ ሁሉ አባቱ አያቱ እነዚህ ሁላ ሆነው ተሙን እንግዲህ ለማሳገፍ ለመተብ ብሏል። እሱ እኮ ፊቱኑ ያልገባኛል፣ ተውስጤ ተራሴ የሆነ ነገር አለ ብሏል። ፊቱ ተበተሰቢ አረ፣ ተውስጤ ተራሴ የሆነ ነገር አለ። ይሄ ተውስጤ ተበተሰቢ የሆነ ነገር ነው። እኔ ላይ ላይ ይነግሮኛል፣ ተውስጥ የሆነ ነገር አለ፣ ያልገባኝ ነገር አለ። እንዲህ ተመልከቱ ግብቱ አለ ሁለት አለ። ሳሚ ሲነግረው እናቴ ተኝታለች፣ ምንም የምታውቀው ነገር የለም፣ እንቅልፍ ወስዷታል አለ። ነገር ግን ጥቁር ለብሶ ታላይ ስታይ ጥቁር ለብሶ ጥቁር ጭንብል ለብሶ ካራውን ይዞ አጠገቧ እያስፈራራ እያስፈራራ ቢድዋን አንስቶ እሷ ግን ተኝታለች አለ። እናቴ እንግዲህ እልም የመሰለ ነገር ነው እኮ ገብቷችሁታል። እናቴን እንቅልፍ ወስዷታል። ምንም አታውቅም፣ አሰማም። ያንን ቪዲዮ አንስቶ ሚሴጅ ላከልኝ። እንግዲህ ተመልከቱ። እኔ በር አዘጋሞኝ ነው፣ ባኬ ከፍቶ ገቡ። ይሄ ነገር ተውስጤ ነው፣ ተቤቴ የሆነ ነገር ነው ነው፣ እየፈራ እኔ፣ የሆነ ነገር ነው፣ ሰው ነው። እናቴን ምንም አሰማም እሱ ግን ጥላዋ ላይ ሆኖ ካራውን ይዞ ጥቁር ለብሶ ጭምብል ለብሶ ፈቷን አንስቶ ላከኝ፣ ማንነት እንዳይታወቅ። ከዛ ሚሴጅ ሲጥፍል ለምንድ ነው ው እናትህን አታገኛትም። ምን ታላረኩ ይህን ታላረክ የለም ምን ታላረኩ ስለ ይህን ታላረክ የለም ብቻ እናትህን አታገኛትም። እንደዛ ዲ ነው መጠለለ እና ላ ውስብስብ ያለ ነገር ነው። ውስብስብ ስብስብ ያለ እንግዲህ ውጭ ሆኖ እየጣፈ እኔ እኔ ቡጡ ነኝ እኔ ቡጡ ነኝ። አረ እንዴ ወላ ሄን እንጃ። እና በጣም ያሳዝናል፣ ይመር በጣም ያሳዝናል። በሴትዮቱ አልፈርዲም፣ ስለለፋይበት ስላሳደገችው። ይከዳኛሉ ብላም ያስባ ይሆናል። ቀልቧ አለች ያጣጣዋለሁ ብያለች። ሴትዮቱ አልፈርድባትም። ነገር ግን አያት ተብዬ ይህች ምናት ተብዬቱ ለምን አንነግረው? ምሽሽ ጋር ሚስጥሩን ተሴትዮቱ ሚስጥሩን ነግራው እሱ አቅቷት ሚዛኑን ራሱ ያደረገውን ብለች ወለፍታ በእኛ ላይ ያሳድገኛለች። አንቺም እናቴ ነሽ፣ ሁላችሁም ኮይ ነው ማለት ትችላለች። አሁን ይሄ ልጅ ችግር ላይ የሚጥሩት ማለት ነው። ይሄን የመሰለ ጀግና ወላሂ ጀግና ህይወቱን ማይሳሳ የሚጋፈጥ ልጅ ያለው ሰው ያፍራል እንዴ?